በጉራጌ ዞን ወልቂጤ ከተማ ባህል፣ ቋንቋ ታሪክ ታሪክና እሴት ላይ ያተኮረ ሲምፖዚየም ተካሄደ። ሲምፖዚየሙ የሁለቱ ዞኖች አብሮነት አንድነትና ፍቅር የሚገልጽ እንዲሁም የጉራጌ የብዙ ባህል እሴት እሴትና ቋንቋ ባለቤት መሆንን ይበልጥ ለማጉላት ከፍተኛ ሚና እንዳለው ተገልጿል። ሷሊህ መሐመድ ተጨማሪ አለው። በጉራጌ ዞን ወልቂጤ ከተማ ባህል፣ ቋንቋ፣ ታሪክና ሴል ላይ ያተኮረ ሲምፖዚየም ከሰሞኑ ተካሂዷል። በሁለቱ የጉራጌ ዞን አስተዳደሮች የጉራጌ ልማትና ባህል ማህበርና በወልቂጤ ዩኒቨርሲቲ ትብብር በጋራ የተዘጋጀው ሲምፖዚየሙ የዞኖቹን አብሮነት፣ አንድነትና ፍቅር የሚያጠናክር እንዲሁም ደግሞ ጉራጌ የብዙ ባህል እሴትና ቋንቋ ባለቤት መሆኑን ይበልጥ የሚያጎላ መሆኑ ተገልጿል። በሲምፖዚየሙ ማስጀመሪያ መርሃ ግብር ላይ የጉራጌ ብሔረሰብ ባህላዊ የዳኝነት ስርዓቶች ተሰንደው ማገልገል እንዲችሉ በየአካባቢው ሽማግሌዎች ጋር በመሆን እነዚህ የጥናት ውጤቶች ተጠናቀው ወደ ሕትመት እያመሩ መሆናቸው ተነግሯል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ሕዝቦች ታሪካቸውን ለመሰነድና ባህላቸውን ለማሳደግ ከፍተኛ ጥረት ሲያደርጉ መቆየታቸውን ገልጸዋል። ህዝቦች በጋራ መኖር ከጀመሩበት ከጋሪዎች ስርዓት ጀምሮ ህዝቦች ታሪካቸውን ለመሰነድ፣ ቋንቋቸውን በጋራ ለማድረግ፣ ባህላቸውን ለማስተሳሰር ከፍተኛ ጥረት ሲያደርጉ ቆይተዋል። ባህልም፣ ቋንቋም፣ ታሪክም እያደገ እየመጣ ያለ ጉዳይ ነው። አሁን ባለንበት ዘመን ካለው ቴክኖሎጂ ጋር ተሳስሮ ባህል ታሪክና ቋንቋ አላስፈላጊ ችግር ውስጥ የሚገባበት ዘመን ስለሆነ በዚህ መልኩ ተሰባስቦ የህዝቡን ባህል፣ የህዝቡን ታሪክ፣ የህዝቡን ቋንቋ ወጥ የሆነ ይዘትና ወጥ የሆነ ቅርጽ እንዲኖረው በጋራ በምርምር በተደገፈ መንገድ ለመስራት እንደዚህ በመነሳታቸው ታሪክም ያመሰግናቸዋል፣ ትውልድም ያመሰግናቸዋል። በርቱ። የጉራጌ ዞን ባህልና ቱሪዝም መምሪያ ኃላፊ መሰረት አመርጋ በበኩላቸው የጉራጌ ህዝብ የዳበረ ባህል ታሪክና እሴት ያለው ማህበረሰብ ነው። ይህን እሴቱን ደግሞ ከባህል ብረዛ ተከላክሎ የራሱን ባህል ጠብቆ ለቀጣይ ትውልድ ማሳለፍ እንደሚገባ ተናግረዋል። ዋናው አላማው እንግዲህ ይህንን ጉራጌ በጣም የዳበረ ባህል ታሪክ፣ እሴት ያለው ማህበረሰብ ነው። ስለዚህ ይህን እሴቱ አንዱ ከባህል ብረዛ ተከላክሎ የራሱን ባህል ታሪክ ጠብቆ ቀጣይ ትውልድ በደንብ ማሻገር አለበት። ከዛ ባለፈ ደግሞ የተሰነዱ ነገሮችን ጭምር አሉት በጥናትና ምርምር በተደገፈ መንገድ በዶክመንተሪ በፊልም ደረጃ በዚህ መልኩ አዘጋጅተን ደግሞ ለማቅረብ ሞክረናል። ስለዚህ እነዚህ ደግሞ እየዳበሩ ያልተጠኑትን በደንብ ተጠንተው ከወልቂጤ ዩኒቨርሲቲ ጋር ስናዘጋጅ የበለጠ በጥናትና ምርምር መውጣት የሚገባቸው ነገሮች እየዳበሩ እንዲሄዱ ባለድርሻ አካላት እየተሳትፈውበታል። አንደኛ ማንነትህን፣ ራስህ ባህልን፣ ታሪክን ራስ ማክበር አለብህ። ስለዚህ ከዚህ ነው የሚጀምረው። ዛሬ ላይ የማያውቀው ትውልዳችን ማሳየት ማስተማር፣ በራሳችን ቋንቋ መኩራት አለብን፣ በራሳችን ቋንቋ መናገር አለብን። ይህን መሰል ሲምፖዚየም በአንድ ወገን እንደማይሰራ ገልጸው በቀጣይ ሁሉም የማህበረሰብ ክፍል ተረድቶ የራሱን ኃላፊነት እንዲወጣ ያሳሰቡት ደግሞ የምስራቅ ጉራጌ ዞን ባህልና ቱሪዝም መምሪያ ኃላፊ ብሩክታይ ጸጋይ ናቸው። ቋንቋ የታሪክና የባህል ሲምፖዚየም ያው በአንድ ወገን የሚሰራ አይደለም። በሁሉም የጉራጌ ማህበረሰብ ዘንድ ታውቆ ሁሉም ተረድቶት እኩል የራሱን አስተዋጽኦ የሚያደርግበት ነው። ሁሉም በእውቀቱ በአቅሙ ይህንን ፕሮግራም መደገፍ መቻል አለበት። ይህ ፕሮግራም ዛንድሮ የመጀመሪያ ዙር አድርገናል። በቀጣይ በተከታታይ አመታት እያደረግን እንቀጥላለን። እንዳልከውም ለበርካታ አመታት የሚቀጥል ሆኖ ያው የጉራጌ ማህበረሰብ የጀመረውን የሚጨርስ ነውና ይህንን መነሻ አድርገን በደንብ ነው የምንሰራው። ከዛ ውጭ ሁሉም የጉራጌ ማህበረሰብ ሀገር ውስጥ ያለው ውጭ ያለው ለዚህ ፕሮግራም መሳካት ያ ማለት ለቋንቋችን መልማት እየኖር ነው ላለው ደግሞ ባህላችን እንደዚሁ የራሱን አስተዋጽኦ እንዲያደርግ እኔ ሁሉንም የጉራጌ ማህበረሰብ ብቻም አይደለም ከጉራጌ ጋር አብሮ የሚኖረውን የተለያየ ብሔር ብሔረሰብ አለ ይሄ ቋንቋ እንዲለማ እንዲያድግ ታሪኩ እንዲሰነድ ማገዝ መቻል አለበት። ሲምፖዚየሙ ላይ ከፍተኛ የመንግስት ስራ ኃላፊዎችን ጨምሮ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የጉራጌ ተወላጆችና ጥሪ የተደረገላቸው እንግዶች ተሳትፈዋል።